ፉፊ እኔ ልጆቼ ናፍቀውኛል ነገሮች ይበላሹብኛል አብሬሽ ልሄድ አልችልም እሺ ወደ እራስ ና ምን ምን ያሸነፍኝ እንዴት? ወይ ምንድን ነው የተፈጠረ? ያለው ሶላ ምንድን ነው እያደረገ ያለው ሶላ ምንድን ነው እያደረገ ያለው? ወይ ሚስጥር አለው ይሄ ልጅ።

በሌላ ነገር አትረዳኝ። እኔ ምንም አውቀው ነገር የለም። ወይ ነው ምንድነው? ለሱና ለሱ እያስረዳ ያለው ፕሊስ ነው ሶላ ውሰድ ነው

ናይ ዛሬ እኛ ለዚህ ነው መጣነው። ለዚህ ነው ጠራኝ ነው ተነስተን የመጣ ነው። ለዚህ ነው እኔ ቲጂ ጋር ጀስት ልናወራ ነው። እኔ ጋር እንግዲህ ገና ትሰማለች፣ ታያለች። ምንም ነገር መስማት አልፈለኩም። ታያለች። አንተ ለምን ዞራት ልጅ ነው? አይ ሂድ፣ እራሱ አንተ እራሱ ጥሩ ነገር ጥሩ ነገር አይፈጠርም። ስለዚህ ናገባ የዞር ምን አገባ ያገባ አንተ በላይ አንተ ማስተካከል ያለብህ ነገር አስተካክልና በ በቶሎ አስተካክል ጉድህን ቆይ ቆይ እስካሁን የት ነበርሽ ፉፊ እስካሁን እናንተ ራሳችሁ የሆነ ነገር ሲፈጠር እስካሁን የት ነበርሽ ፉፊ አታስፈልጊውም ይሄ ነገር ሲፈጠር ነገር ሲፈጠር

እሺ የተበደለች ግዴታ ማብራራት አይጠበቅብህም ናይ ማንንም ሰው ማንንም ሰው በቃ እሱ ካወቀ አይበቃም። አንተ ምን ቤት ነህ?

አሁንም በቃ ሶስታችን እናውቀዋለን አይደለ? በቃ እቺ ልጅ እያለቀሰች ነው የነገረችኝ ናይ። እኔ ይሄ ነገር ካንተ አሰብሽ፣ በዚህ ሰዓት እንዴት ታመጣታለሽ? ይሄ ነገር በዚህ ሰዓት እንዴት ታመጣታለሽ? እና መቼ እንድመጣ ነው ይሄ ጊዜው ነው? አላወራንም እኔ እና አንቺ አላወራንም። ይሄ ጊዜው ነው፣ ይሄ ጊዜው ነው ፋፊ። እሺ እኔ ማበድ አለብኝ፣ መሞት አለብኝ እኔ። እቺ ልጅ ማበድ አለባት፣ መሞት አለባት። አንድ ነገር ነግሬህ ልሂድ ናይ። ስማ አንድ ነገር ወደ ራስህ እዚ ሶል ሶል ተረጋጋ ናይ። እኔ አንድ ነገር ብቻ ነግሬህ ልሂድ። ሚስትህ እዛ የጠበቀችን ነው እዚህ እንደምንመጣም አታውቅም። ትተናት ነው የመጣው። አንድ ነገር ብቻ ልንገርህ፣ ወደ ራስህ ተመለስ፣ ወደ ሚስትህም ተመለስ ናይ። ከእነዚህ ማይ አይናውጣ የሆኑት ጋር ምትቆይ ከሆነ እንደፈለግኩን እኔን አትጥራኝ፣ አትጥራኝ በቃ ከዚህ በኋላ እንዳጣ። ይሄ ሁላም ክፋት ነው፣ እንደዚህ እንድታረግ የሚያደርግ ክፋት ነው የተበቀለ። እኔ ክፋት የለብኝም። አለብ እንደዛ ያደረግካት እርጉዝ የሆነች ነች ሚስትህን። እንደዛ አርገ ስትወልድ ስቶልድ እንኳን ከጎና ነበር ተናገርሲ ነበርክ፣ ከጎና አልነበርክም። ምን ደስ ይበል ከነዚህ ጋር ከተ እኔ ለማሳየት አይደለም የጠራሁት። ዝም በል፣ ማቀው ነገር የለም። ስለዚህ ዝም በል። ምንም እንዴ ምንም። ስለልጆቼ ላወራችሁ ነው የጠራሁት።

አንቺ ዝም በይ። ሲፋፊ ዝም በይ። ጥሩና የሰው ሀሳብ በየደቂቃው። በቃ ተነስ፣ ነገሮች እናስተካክላለን። ናይ ናይ፣ ወደ ራስ ተመለስ። ይሄን አንገታ ብለን አውልቅ ናይ፣ አውልቀው። ስራ ነው፣ አውልቀው። ናይ ወደ ልጆች ተመለስ።

እሺ ና ቆይ፣ የት ነው ይዛችሁት የምትሄዱት? አይመለከት በእኛ ህይወት ነው። በማና በማይሆን ከየት የጀመራችሁት ህይወት

ምትመርጥ ከሆነ ምረጥ ፉፊን ተመርጣለ። ምረጥ የህን መርጠ ወደ ባለቤት ምትመርጥ ከሆነ ምረጥ። እነዚህ ሰዎች ህይወትን እያመሰቃቀሉ ነው።

ይሄን ነገር አውልቆ በቃ፣ ናይ አውልቆ፣ ይሄን ነገር ልቀቀኝ፣ አውልቆ፣ ናይ ወደ እራስህ ተመለስ ናይ። እሺ ወደ እራሱ እንዲመለስ ነው ፈልጉት። ለምን በቃ እኔ ጋር እራታው እሺ

አሁን ምንም አሁን ምንም መናገር አልችልም። በቃ እቤት ሂጅ። ሚስጥሩን እቤት እናገራለሁ እያለች ነው። አሁን ምንም መናገር አልችልም። ስለተፈጠረው ነገር ግልጽ አድርግልኝ፣ ቅርበሉኝ። አሁን ምንም መናገር አልችልም። በቃ ተውኝ።